ከሌሎች የአፍሪካ ሀገራት ተለይታ በቀኝ እንዳትገዛ ያደረጋት ምንድን ነው? ሌሎች አፍሪካውያን አሰቃቂ በሆነ የባርነት ታሪክ ውስጥ ሲያልፉ ኢትዮጵያውያን ግን ቀኝ ገዢዎችን ድል አድርገው ነበር። ታሪኩ የሚጀምረው ከዚህ ነው። ከ14ተኛው እስከ 17ተኛው ክፍለ ዘመን አውሮፓውያን በሬኔሳንስ ፔሪድ ውስጥ እያለፉ ነበር። ከዛ በፊት ዶሚኔት ያደርጉ የነበሩት ሀሳቦች ከመካከለኛው ምስራቅ የተነሱ የተለያዩ የሃይማኖት አስተሳሰቦች ሲሆኑ ከ14ተኛው ክፍለ ዘመን ጀምሮ ግን ሳይንስ መስፋፋት የጀመረበት አውሮፓውያን የህዳሴ ጊዜ የሚሉት የሰው ልጅ በራሱ መፍትሔ ማግኘት ይችላል በሚል ሂዩማኒዝም ሀሳብ ያመጡበት ጊዜ ነበር። አርቲስቲክ ና አርኪቴክቸራል ፈጠራዎች፣ ሳይንቲፊክ ና ቴክኖሎጂካል አድቫንስመንቶች መስፋፋት የጀመሩበት ሊዮናርዶ ዳቪንቺ፣ ኒኮላስ ኮፐርኒከስ፣ ጋሊሌዮ ጋሊሌ ና የመሳሰሉ ተመራማሪዎች ና የፈጠራ ሰዎች የተነሱበት ጊዜ ነበር። በጊዜ ሂደት ይህ ሬኔሳንስ ፒሪድ ኢንዱስትሪያል ሪቮሉሽንን ወለደ። ኢንዱስትሪያል ሪቮሉሽን ብዙ ጊዜ ፈጅተው በእጅ ይመረቱ የነበሩ ነገሮች በአጭር ጊዜ በብዛት በማሽኖች መመረት የጀመሩበት ወቅት ነበር ስቲም ኤንጂን ቴክስታይል ማሽነሪ፣ ፓወር ፕረስ የመሳሰሉ መሳሪያዎች የተፈጠሩበት ሲሆን የእነዚህ ኢንዱስትሪዎች መስፋፋት ጥሬ ዕቃዎችና የሰው ኃይልም በስፋት እንዲፈለግ አደረጉት። ይህን ጊዜ ነው እንግዲህ ጥሬ ዕቃና ርካሽ የሰው ጉልበት ፍለጋ አውሮፓውያን አይናቸውን ወደ አፍሪካ ያዞሩት። አውሮፓውያን ይህን ሁሉ ሲያደርጉ አፍሪካውያን ተዳክመው የቁልቁለት ጉዞ ላይ ነበሩ። ሀገራችን ኢትዮጵያም ዘመነ መሳፍንት በምንለው ወደ ተለያዩ ትናንሽ ግዛቶች የተከፋፈለችበት ጊዜ ነበር። የአፍሪካ መሪዎችም እየመጣ ያለውን ለማየት በፍጹም አልተቻላቸውም። በአንጻሩ አውሮፓውያን አፍሪካን ቀኝ ለመግዛት ሀሳብ ያላቸው ቢሆንም ቢሆንም አፍሪካን በደንብ አያውቋትም ነበር። የአፍሪካ ህዝቦች ምን አይነት ባህል እንዳላቸው፣ ምን አይነት አስተዳደር እንዳላቸው አያውቁም ነበር። በወቅቱ አውሮፓውያን የነበራቸውን የአፍሪካ ካርታ ብንመለከት ራሱ አብዛኛውን የአፍሪካ ክፍል አንነውን ያልታወቀ ብለው አስፈራውት ነበር። ስለሆነ አፍሪካውያንን ለማወቅና የቀኝ ግዛት ዓላማቸውን ለማሳካት ለስለላ የተለያዩ የጤና ባለሙያዎችን፣ የሃይማኖት ሚሽነሪዎችን፣ የኢንጂነሪንግ ባለሙያዎችን ወደ አፍሪካ መላክና አፍሪካን ማጥናት ጀመሩ። በእርግጥም አፍሪካውያን ተዳክመውና ተከፋፍለው ነበር። ይህ ሁሉ ሲሆን በ1837 ካሳ ኃይሉ የሚባል ሰው በወንድሙ የቋራ ደጃዝማች ክንፉ ጦር ውስጥ በመሳተፍ በወድ ቃልተግቡ ውጊያ ላይ ከኦቶማን ኢምፓየርና ከግብፅ ኃይሎች ጋር ተዋ

ነገር ግን ከዚህ ታሪካዊ ጦርነት በኋላ የደጃዝማች ክንፉና የካሳ ጦር ሲመለስ ተዳክሞ ስለነበር በ1939 እቴጌ መነን ደጃዝማች ክንፉን ገድለው ቋራን ተቆጣጠሩ። በተፈጸመባቸው ክህደትና በወንድሙ ሞት የተበሳጨው ካሳ ሸፍቶ ወደ ጫካ በመግባት ትልቅ ሰራዊት ገነባ። ነገሩ ያስፈራቸው እቴጌ መነን ሊበን ከካሳ ጋር የገቡበትን ችግር በሰላማዊ መንገድ ለመፍታት በማሰብ በ1845 የልጃቸውን የራስ አሊ ልጅ ተዋበች ድረውለት ካሳ የቋራ ደጃዝማች ሆኖ እንዲመለስ አደረጉት። ካሳን ግን ይህ አላበበለው። ጦሩን ልኮ እቴጌ መነንን ወቅቶ አሸንፎ እሳቸውን እስረኛው አደረጋቸው። ግዛቱንም በታች እስከ ጣና ድረስ አስፋፈው። ክሪስ ፕራውቲና ኤገን ሮዘንፊልድ ሂስቶሪካል ዲክሽነሪ ኦፍ ኢትዮጵያ በሚለው መጽሐፋቸው ላይ ሲጽፉ ራስ አሊ እናቱን በእስረኝነት ከያዘው ቴዎድሮስ ጋር ለመደራደር በማሰብ የጣናን ምዕራብና ሰሜን ግዛት ለካሳ አስረከበው። በዚህ ስምምነትም እቴጌ መነን ሊበን ከእስር ተፈቱ። በዚህ የግዛት ማስፋፋቱ እየቀጠለው ካሳ ጦሩን ይዞ በወቅቱ በግብፅ ተይዛ የነበረችውን ሱዳንን ለመቆጣጠር ተንቀሳቀሰ። ነገር ግን በደባርቅ ጦርነት እንደለመደው ጦርና ጋሻውን ይዞ ሲደረደር ያልጠበቀው አይቶ ማያውቀው ዘመናዊ የጦር መሳሪያ ጠበቀው። የግብፅ ጦር ዘመናዊ መሳሪያዎችን የታጠቀ በመሆኑ የካሳ ጦር ለመጀመሪያ ጊዜ ተሸነፈ። በዚህ ጦርነትም ካሳም ቆስሎ እንደነበር ይነገራል። ካሳ የጦርነት ባህሪ እንደተቀየረ ዓለም ጥሏቸው እንደሄደ የተረዱት የዚህ ጊዜ ነበር። ግብፆቹ የተለየ የማያውቀው የጠብ መንጃ መሳሪያ አላቸው ይህ ጠብ የሚነዱበት መሳሪያ ያስፈልገናል ሲሉ ጠመንጃ የሚለው የአማርኛ ቃል እነዚህን ዘመናዊ መሳሪያዎች ለመግለጽ ተፈጠረ። በጊዜ ሂደት ካሳ ትግራይን፣ ጎንደርን፣ ወሎን፣ ጎጃምና ሸዋን ተቆጣጥረው አጼ ቴዎድሮስ ተብለው ነገሱ። እዚህ ጋር ለነግራቸው የምፈልገው አጼ ቴዎድሮስ ኃይለ መለኮት ሳህለ ስላሴን አሸንፈው ሸዋን ሲቆጣጠሩ ልጁ ሳህለ ማርያምን በምርኮ ወስደው ነበር። ሳህለ ማርያም በኋላ ዳግማዊ ምኒልክ ተብሎ የሚነግሱት ሰው ናቸው። ካሳ መናገሻቸውን በመጀመሪያ ጎንደር ከዛ ደብረታቦር ሲያደርጉ ምኒልክን እንደ ልጃቸው ለማሳደግ ደግሞ ወደ መቅደላ ወስደውት ነበር ግን አሁንም ልብ እንድትሉ የምፈልገው አጼ ቴዎድሮስ ንጉሥ ሆኖ ሲገዙ እነዚህን ግዛቶች ብቻ ይዘው ነው። የተቀረው ኢትዮጵያ ክፍል አሁንም በተለያዩ ትናንሽ ግዛቶች እንደተከፋፈለ ነበር። አጼ ቴዎድሮስ ከነገሱ በኋላ ባርነትን የሚያስቀራ አዋጅ አወጁ። ወደ ኢትዮጵያ የሚመጡ ሚሽነሪዎችንም ሲያናግሩ በአውሮፓ ሰራዊታቸውን በፍጥነት ለማንቀሳቀስ ብዙ መንገድ እንደሚቀይሱ በመስማታቸው በኢትዮጵያም የመንገድ ግንባታ ጀምረው ነበር። ከዚህ ባለፈም የማዕከላዊ መንግስት ስርዓትን አስተዋውቅ የነበረ ሲሆን እንዲሁም በኦርቶዶክስ ቤተክርስቲያን በስፋት ተይዞ የነበሩ ሰፋፊ መሬቶችን በመንጠቅ ለገበሬው አከፋፈሉ። ከዚህ ባለፈ የቄስና የዲያቆን ቁጥር እንዲመጠን ስለማዘዛቸው በተለያዩ የታሪክ መጽሐፍት ላይ ሰፍሯል። ለዲፕሎማሲ ስራዎች ደግሞ ለሚሽነሪ ስራ ወደ ኢትዮጵያ መጥተው የተግባባቸውን ጆን ቤልና ዋልተር ፕላውደን የተባሉ ሰዎችን እንደ ዲፕሎማትም እንደ አማካሪም ይጠቀሙባቸዋል። አጼ ቴዎድሮስ በወቅቱ የኢትዮጵያ ቀንደኛ ጠላቶች ሱዳን ግብፅና ተቆጣጠራቸው የነበረችው ኦቶማን ቱርክ ናት ብለው ያምኑ ነበር። ለዚህ ምክንያታቸው ደግሞ ግብፅ የአባይን ምንጭ ፍለጋ በተለያየ ጊዜ ለመውረድ እንደሞከሩት ለወረራ ይመጣሉ ብለው ነው። በዚህ ምክንያት እርዳታ ለማግኘት ጆን ቤልንና ዋልተር ፕላውደንን ወደ እንግሊዟ ንግሥት ደብዳቤ ለመላክ ይጠቀሙባቸው ነበር። ነገር ግን አጼ ቴዎድሮስ በወቅቱ የተሸወዱት የዓለምን የፖለቲካ አስተላለፍ ባለማወቃቸው ነው። እሳቸው የእንግሊዝ መንግስት የክርስቲያን መንግስት በመሆኑ ከቱርክና ግብፅ ጋር በማደርገው ውጊያ የክርስቲያን መንግስት ስለሆንኩ የዓለም አመንታት ያግዘኛል ብለው የዲፕሎማሲ ግንኙነት ለመመስረት ሲሞክሩ የነበረው ሃይማኖትን መሰረት አድርገው ነበር። እውነታው ግን በጊዜው ራሽያ እና እንግሊዝ ዘ ግሬት ጌም ተብሎ በታሪክ በሚታወቀው ሴንትራል ኤዥያን፣ ህንድን ጨምሮ ለመቆጣጠርና በአካባቢው ሀያል ለመሆን እየተፎካከሩ ነበር። በዚህ ምክንያት እንግሊዝ ከኦቶማን ቱርክ ጋር በመሆን በቀጠናው ያላትን ክብር ለማስጠበቅ ክሪሚያን ዋር ስትዋጋ ነበር። በመሆኑም እንግሊዝ እንዲህ ያለውን ከቱርክ ጋር የነበራትን ስትራቴጂክ አጋርነት ለቴዎድሮስ ስትል ልትተዋ አትችልም። ከዚህ ባለፈ ታላቁ የእንግሊዝ ቴክስታይል ኢንዱስትሪ የተመሰረተው ከአሜሪካ በሚመጣ ኮተን ወይንም የጥጥ ምርት ነበር። ነገር ግን በጊዜው የአሜሪካ ሲቪል ዋር በመቀስቀሱ የእንግሊዝ ቴክስታይል ኢንዱስትሪ ቱርክ በምትቆጣጠራቸው ናይልን ተከትለው በሰፈሩ የግብፅና የሱዳን የጡጥ ማሳዎች ላይ ዲፐንደንት ነበር። እነዚህና የመሳሰሉ ምክንያቶች ተደራርበው እንግሊዝ ከግብፅና ከቱርክ አገንስት ቆማ ኢትዮጵያን የምታግዝበት ምክንያት አልነበረም። ይህንን ግን አጼ ቴዎድሮስ ባለመረዳታቸው በተደጋጋሚ እንግሊዝ የመሳሪያ ድጋፍ እንድታደርግላቸው፣ የጦር መሳሪያ የሚሰሩ ባለሙያዎች እንዲላክላቸው ደብዳቤ ወደ እንግሊዝ ይልኩ ነበር። ወደ እንግሊዝ ብዙ ደብዳቤ ቢልኩ መልስ ያጡት አጼ ቴዎድሮስ እየተበሳጩ ሄዱ። ወደ ኢትዮጵያ የሚሄዱትን ሚሽነሪዎች በግድ እያገቱ የጦር መሳሪያ ካልሰራችሁ እያሉ ማስገደድ ጀመሩ። በዚህም በኢትዮጵያ የመጀመሪያውን ሴባስቶፖል የተሰኘውን መድፍ አሰሩ። ይሄ መድፍ የተሰራበት መንገድ ታሪኩም ሳይንሱም ሰፊና ኢንተረስቲንግ ስለሆነ ስለ ሴባስቶፖል ለብቻው በሌላ ቪዲዮ እንመለስበታለን። ከጥቂት ጊዜያት በኋላ የቅርብ አማካሪያቸው እና ጓደኛቸው የነበረው ዋልተር ፕላውደንና ባለቤታቸው ተዋበች በሞት ተለያዋቸው። ከነዚህ ተደራራቢ ሀዘኖች በኋላ ንጉሱ ቁጡና ምክንያታዊ ያልሆኑ ምርኮኛ ማይምሩ እንደሆኑ ይነገራል። በዚህ ምክንያትም በታሪክ መጽሐፍት ላይ ደማድኪንግ ያበደው ንጉስ የሚል መጠሪያ ተሰጣቸው። ከጊዜያት በኋላ እስረኛቸው የነበሩትን ደጃዝማች ውቤ ልጅ የሆነችው ልጆቹን ጥሩ ወርቅ ውቤን በውበቷ ተማርከው አግብተው ከሷም አለማየሁ ቴዎድሮስ የሚባል ልጅ ወለዱ። ቅድም እንደነገርኳችሁ አፄ ቴዎድሮስ ሳህለ ማርያምን ወይንም ሚኒሊክን እንደ ልጃቸው ለማሳደግ ወደ መቅደላ ወስደውት ነበር። እንዲሁም አፄ ቴዎድሮስ ሚኒሊክን በጣም ይወዱት ስለነበር ሴት ልጃቸውን አልጣሽ ቴዎድሮስን ድረውለትም ነበር። ነገር ግን አጼ ቴዎድሮስ ዙፋኑን ለአዲሱ ልጃቸው አለማየሁ ቴዎድሮስ ለማውረስ እንዳሰቡ እየተረዳው ሚኒሊክ አኩርፎ ጠፍቶ ወደ ሸዋ ተመለሰ። አፄ ቴዎድሮስም ሚኒሊክ ማጥፋቱን ሲሰሙ እንደ ልጃቸው ባሳደጉት ሚኒሊክ እንደተከዱ በማሰብ ከፍተኛ ንዴትና ሀዘን ውስጥ ነበር። ንዴታቸውን ያባበሰባቸው ደግሞ በተለያዩ ቦታዎች አመፅም እየተነሳባቸው ነበር። የውጭ ወረራም እየመጣ ነው ብለው ይጨነቁ ስለነበር እነዚህ ነገሮች ተደማምረው አጼ ቴዎድሮስ ዘመናዊ መሳሪያ ከሌለ ሀገር መከላከልም ስልጣኔንም መጠበቅ አልችልም በሚል ከእንግሊዝ በሰላማዊ መንገድ መሳሪያ ማግኘት ስላልቻሉ በጉልበት ወደ ኢትዮጵያ የመጡ እንግሊዛውያንን በማገትና በማሰር መሳሪያ ካልተላከልኝ ወይንም መሳሪያን የሚያመርትልኝ ሰው ካልመጣ እገላቸዋለሁ እያሉ የዛቻ መልእክት ወደ እንግሊዝ መላክ ጀመሩ። ልትገምቱ እንደምትችሉት እንግሊዛውያኑ በጣም ተቆጡ። ወታደሮቻ ልጆቻቸውንም ወደ መቅደላ ላኩ። እዚህ ጋር የተፈጠረው ታሪክ ብዙ ቢሆንም በአጭሩ ሲጠቃለል በጦርነቱ በመቅደላ ገብርዬን ጨምሮ ብዙ ወታደሮቻቸው የተገደሉባቸው አፄ ቴዎድሮስ እጄን አልሰጥም ብለው ራሳቸውን ገደሉ። ልጃቸው አለማየሁ ቴዎድሮስም በምርኮ ወደ እንግሊዝ ሀገር ተወሰደ። እንግሊዞች ወደ መቅደላ ሲጓዙ በነፃ እንዲያልፉ በማድረጋቸው አፄ ዮሐንስ በእንግሊዞች ቃል የተገባላቸውን ዘመናዊ መሳሪያ ሲያገኙ በጊዜ ሂደት ባላቸው ዘመናዊ መሳሪያ ለአጭር ጊዜ ከነገሱት ተክለ ጊዮርጊስ የበላይ ሆነው ቀጣዩ የኢትዮጵያ ንጉስ ሆነው ነገሱ። ኦቪየስሊ ብዙ ያልዘረዘርኩት ታሪክ ቢኖርም የዚህ ቪዲዮ ዓላማ እንዴት አድዋን ማሸነፍ ቻልን የሚለውን ሂስቶሪካል ባግራውንድ መስጠት ስለሆነ በአጼ ቴዎድሮስ ታሪክ መጥቀስ የፈለግኩት የኢትዮጵያ ግማሽ ክፍል እንዴት አንድ እንደሆነና ኢትዮጵያ ከዘመናዊ መሳሪያዎች ጋር እንዴት እንደተዋወቅንና ዓለም የደረሰበትን እንደተረዳን ማሳየት ነው። ምክንያቱም ያለነዚህ ሂስቶሪካል ዴቨሎፕመንቶች አድዋን ማይታሰብ ነበር። እዚህ ጋር ልነግራችሁ የምፈልገው አጼ ዮሐንስ በነገሱበት ጊዜ አጼ ምኒልክም አድዋን ቅርጽ ያስያዘ ብዙ ስራ ሲሰሩ የቆዩ ከመሆኑ አንጻር በታይም ላይናችን ላይ ኦቨርላፕ የሚያደርጉ በመሆኑ ታሪኮቹን ለማስረዳት እንዲመቸኝ በቅድሚያ የአጼ ዮሐንስን ታሪክ ብቻ እንነጋገርና መለስ ብለን ደግሞ የሚኒሊክን ስራዎች እናያለን። አጼ ዮሐንስ በነገሱበት ወቅት በቀይ ባህር አዲስ ነገር እየተከሰተ ነበር። በፊት ከኤዥያ ወደ አውሮፓ የነበረው ጉዞ ለምሳሌ ከሙምባይ ወደ ለንደን ለመጓዝ መርከቦች በታች ዞሮ ይሄን ሁሉ መንገድ መሄድ ነበረባቸው። ነገር ግን ግብፅ ጋር ሁለቱን አህጉራት የሚያገናኝ ስዊዝ ካናል የሚባል ቦይ መቀደዱና መንገዱን ማሳጠሩ የቀይ ባህርን ቀጠና በብዙ ኃይሎች የሚፈለግ ቅልጥ ያለ የንግድ ቦታ አደረገው። ግብፅ፣ ሱዳንና ኢትዮጵያ እዚህ ጋር ሲሆኑ በወቅቱ የግብፅ መሪ የነበረው እስማኤል ፓሻ ነበር። እስማኤል መዳረሻው ግብፅ የሆነውን የናይል ውሃ ዮሐን መነሻ የመቆጣጠር ፍላጎት ስለነበረው አፄ ዮሐንስ ወደ ንግስና እንደመጡ ኢትዮጵያ በግብፅ ተወራ ነበር። በ1875 በጉንደት የግብፅ ጦርን በትነው ወደ ሀገሩ ሲመልሱት በአመቱ እንደገና በንድ ተጠናክሮ የመጣውን የግብፅ ጦርም እንዲሁ በጉራ አሸንፈው የግብፅን ወረራ ከአንዴም ሁለቴ መልሰዋል። አፄ ዮሐንስ ልክ እንደ ቴዎድሮስ ሀገር አንድ የማድረግ ፍላጎታቸው ከፍ ያለ ነበር። እንደውም በሃይማኖት የተከፋፈለውን ህዝብ እንዳደርጋለሁ ብለው በ1878 በቦሩ ሜዳ ትልቅ ስብሰባ ጠርተው ነበር። በጊዜው በኦርቶዶክስ ቤተክርስቲያን ሊቃውንት ያስተምህሮ ክፍፍል ተፈጥሮ ስለነበር የሁለቱን ክርክር ሰምተው የአንዱ ወገን ትክክል ነው ብለው ፈርደው ሁሉም ኦርቶዶክስ እሳቸው የወሰኑትን አስተምህሮ ብቻ እንዲከተል ከዚህ ባለፈ ሙስሊሞች፣ ካቶሊኮች፣ የባህል እምነት የነበራቸውና ሃይማኖት የሌላቸው ሁሉ የእሳቸውን ሃይማኖት እንዲከተል አዘዙ። በዚህም የወሎ ራስ የነበሩት መሐመድ አሊ ክርስትና ተነስተው ራስ ሚካኤል ተባሉ። እሳቸው የወሰኑትን አስተምህሮ አንቀበልም ያሉ ኦርቶዶክሶችና የሃይማኖት አባቶች ሃይማኖታችንን አንቀይርም ያሉ ሙስሊሞች፣ ካቶሊኮችና ሌሎች ባህላዊ እምነት የነበራቸው የተወሰኑት እንደተገደሉ፣ ሌሎች እንደተሰደዱ ይነገራል። በተለያዩ መጽሐፍትም ተጽፏል። የተወሰኑ ሰዎች ደግሞ በእሳቸው ላይ የሚቀርበውን ይህንን ክስ አይቀበሉትም። እንደውም በአንድ ወቅት የአጼ ዮሐንስ የልጅ ልጅ ልጅ የሆኑት ልዑል ራስ መንገሻ ከኢቢኤስ ጋር በነበራቸው ቃለ መጠይቅ እሳቸው በሃይማኖት የመጣባቸውን ነው እንጂ አጼ ዮሐንስ በግድ ሃይማኖት ቀይሩ አላሉም ብለው ሲከራከሩ ነበር። ለማንኛውም በዚህ ዙሪያ እነዚህ ሁለት ሀሳቦች እንሸራሸራሉ። ሌላው በዚህ የቦሩ ሜዳ ስብሰባ የሚኒሊክን የሸዋ ንጉሥነት እውቅና የሰጡ ሲሆን እሳቸው ደግሞ ንጉሠ ነገስት ሆነው ነበር። ይህን እያደረጉ በነበረበት ወቅት ደግሞ በሱዳን አዲስ ነገ እየተፈጠረ ነው። ሱዳን በግብፅ ቁጥጥር ስር የነበረች ቢሆንም ከሱዳን አንድ ሙሐመድ አህመድ የሚባል ሰው ተነስቶ ነበር። የተነሳውም ማሃዲ ነኝ ብሎ ነው። ማሃዲ ምን እንደሆነ የማታውቁ አልማሃዲ በእስልምና ሃይማኖት የመጨረሻው ዘመን ሲደርስ ይመጣል ተብሎ በብዙዎች የሚጠበቅ ፍትሃዊ መሪ ነው። እንግዲህ በጊዜው ሙሐመድ አህመድ ሲል የነበረው ይመጣል የተባልኩት ማሃዲ እኔ ነኝ ነው። ሰራዊቶቹ ደግሞ ማሃዲስቶች ይባላሉ። የሚለዩትም በዚህ ያለባበሳቸው ነው። አሁን እንደነገርኳችሁ ሱዳን በግብፅ ስር የነበረች ሲሆን የሚተዳደሩት በመሐመድ ራኡፍ ፓሻ ነበር። እሱ ደግሞ ይህንን የሙሐመድ አህመድን ክሌም ሳይቀበል ቀርቶ ወደ ጦርነት ገቡ። በጦርነቱ ሲዥ ኦፍ ካርቱም በሚል በታሪክ በሚታወስ የመጨረሻ ጦርነት በማሃዲስቶች ተሸነፉ። የግብፅ ጦርም መሸሽ ጀመረ። ግብጾችም ደግሞ በበኩላቸው በእጃ ዙር በብሪቲሽ ግዞት ስር ነበሩ። ብሪቲሾችም አፄ ዮሐንስን ከማሃዲስቶቹ ሸሽተው የሚመጡትን ወታደሮች በግዛታቸው እንዲያሳልፉላቸው፣ ብሪቲሽ ደግሞ ተቆጣጥረዋቸው የነበሩት የምጽዋን ወደብን ጨምሮ ሌሎች ወደቦችን እንደፈለጉ እንዲጠቀሙበት እንዲፈቅዱላቸው ይደራደራሉ። በዚህም ተስማሙ። ይህም ስምምነት እኛ ትሪቲ ኦፍ አድዋ ስንለው ብሪቲሾች ሂዌት ትሪቲ ብለው ይጠሩታል። ሂዌት ብሪቲሽን ወክለው ከተደራደሩት ቫይስ አድሚራል ሰር ዊሊያም ሂዌት ስም የመጣ ነው። በስምምነቱ መሰረት አፄ ዮሐንስ ወደብ ለመጠቀም ሲሉ ከማሃዲስቶቹ ሸሽተው የሚመጡትን የግብፅ ወታደሮች በግዛታቸው አሳለፉ። ይሄ ደግሞ ልትገምቱት እንደምትችሉት ማሃዲስቶቹን አስቆጣ። ምን ይሄ ብቻ! ወታደሮቹ ካለፉ በኋላ ብሪቲሽ ከፈረንሳይ ጋር ከፍተኛ ፉክክር ውስጥ ስለነበረች ከአፄ ዮሐንስ ጋር የገባችውን ስምምነት አፍርሳ በቅርቡ ዩኒፋይ ለሆነችው ጣሊያን ወደቡን አስረክቧል። አፄ ዮሐንስ ወደቡንም መጠቀም ሳይችሉ ከማሃዲስቶቹም ጋር ግጭት ውስጥ ተገቡ። በ1885 በኩፊት ራስ አሉላ የኢትዮጵያን ጦር እየመሩ መሐዲስቶቹን መመከት ሲችሉ፣ አፄ ዮሐንስም ከጣሊያኖች ጋር የተለያዩ ትናንሽ ውጊያዎችን እያደረጉ ነበር። በዚህ ሁሉ ጭንቅንቅ መሃል ደግሞ ወታደር አናዋጣም ያሉት የጎጃሙ ንጉስ ተክለ ሃይማኖትና የሸዋው ሚኒሊክ ሊጥሎት እያሴሩ ነው ሲባሉ እነሱን ለማስተንፈስ ወደ ጎጃም ሄደው የንጉስ ተክለ ሃይማኖትን ሰራዊት ወቅተው ከሚኒሊክ ጋር ሊዋጉ ሊሄዱ ሲሉ መሐዲስቶች ወደ ጎንደር እየገቡ እንደሆነና ጥቃት ሊያደርሱ እንደሆነ ሲሰሙ ወደኋላ ተመልሰው በጋላባት መሐዲስቶችን ጦርነት ገ ጦርነቱን እያሸነፉ እየነበሩ ቢሆንም አጼ ዮሐንስ ከኋላ ሆነው ከመምራት ይልቅ መሀል ገብተው ከተራ ወታደር ጋር ሲዋጉ የነበረ በመሆኑ በመሀል በጥይት ሳይቆሰሉ ብዙም ሳይቆዩ ሞቱ። በእሳቸው ሞት የተደናገጠው ሰራዊትም ተበተነ። ኦገስተስ ዋይልድ እንደጻፈው የተወሰኑ ወታደሮች የእሳቸውን ሬሳ ይዞ ሲመለሱ አትባራ ወንዝ ላይ መሀዲስቶች ደርሰውባቸው የአፄ ዮሐንስን ሬሳ ወደ ከተማቸው ወስደው አንገታቸውን ቆርጠው ገበያ ለገበያ ሲያዞሩት ዋሉ። የአጼ ዮሐንስ መጨረሻም ይሄ ሆነ። የእሳቸውን መሞት ተከትሎ ቀጥሎ የነገሱት አጼ ሚኒሊክ ናቸው። አጼ ሚኒሊክ ሲነግሱ አውሮፓውያን አፍሪካን መቀራመት የጀመሩበት ወቅት ነበር። አጼ ሚኒሊክ ከሌሎች ንጉሶች የተለየ ትልቅ እቅድ ያላቸው፣ ነገሮችን ለየት ባለ መንገድ የሚያዩ ሰው ነበሩ። አውሮፓውያን አፍሪካውያንን ባሪያ ለማድረግ እየመጡ እንደሆነ ቀድሞ የተረዱም ንጉስ ነበሩ። እንደ እሳቸው ሀሳብ ኢትዮጵያ በቀኝ እንዳትገዛ ሶስት ነገሮች መደረግ አለባቸው። አንደኛ፣ የተበታተነችው ኢትዮጵያ ሰብሰብ ብላ ትልቅ ሀገር መገንባት አለበት። ሁለተኛ፣ አውሮፓውያኑን ለመመከት የእነሱ እውቀትና ቴክኖሎጂ ቴክኖሎጂ መምጣት አለበት ብለው ያምኑ ነበር። በሶስተኛ ደረጃ ደግሞ ጠንካራ ዲፕሎማሲ ስራ መሰራት እንዳለበት ያምኑ ነበር። የስልጣን ጊዜያቸውን የሚያሳልፉት እነዚህን ነገሮች ለማሳካት ሲሞክሩ ነው። እንዴት እነዚህን እቅዶች እንዳሳኩ አንድ በአንድ ለማየት እንሞክር። ታላቅ አገር መገንባት የሚለውን ሀሳብ ያሰረጹባቸው ያሳደጓቸው አጼ ቴዎድሮስ ነበሩ። ሃሮልድ ማርከስ ዘ ላይፍ ኤንድ ታይምስ ኦፍ ሚኒሊክ ዘ ሰከንድ በሚለው መጽሐፉ ሚኒሊክ የአጼ ቴዎድሮስን ሞት ሲሰሙ ያሳደጋቸውና ያስተማራቸው ሰው በመሆኑ ክፉኛ አዝነው ነበር። ነገር ግን አጼ ቴዎድሮስ በአብዛኛው ሰው በወቅቱ የተጠሉ በመሆናቸው ደስ እንዳለው ሰው ሀዘናቸው ደብቀው ድግስ አዘጋጅተው እንደነበር በመግለጽ የወዳቸውን በወዳቸው ይዘው የረጅም ጊዜ የፖለቲካ ጨዋታ ይጫወቱ እንደነበር ይገልጻል። አፄ ሚኒሊክ ወዳጅና ጠላቱን አቅርበው የሚይዙት ድግስ በመደገስ በማብላት፣ በማጠጣት ነበር። ድግስ በማብዛት ይታወቃሉ። ራዚዮ አንቲኖሪ የተባለ ጣሊያናዊ ተጓዥ እና ዚዮሎጂስት ሚኒሊክን ሲገልጹት ምን እንደሚያስብ ማወቅ አይቻልም፣ ቁጥብና አዳማጭ ነው፣ መሳሪያ ደግሞ አብዝተው ይወዳል ብለውት ነበር። አጼ ዮሐንስ ከብሪትሾች ያገኙት ብዙ መሳሪያ እንዳላቸውና ከእሳቸው ጋር ትከሻ መለካካት እንደማያስፈልግ በመረዳት በጸባይ ነበር የያዛቸው። በቦሩ ሜዳ አጼ ዮሐንስ የአጼ ሚኒሊክ ንጉስነት እውቅና እንዲሰጡት ያደረጋቸውም ይኸው የሚኒሊክ ስትራቴጂ ነበር። እንደ አጼ ሚኒሊክ ሀሳብ ታላቅ አገር ለመገንባትና የሚመጣን ጠላት ለመመከት ዘመናዊ የጦር መሳሪያ ያስፈልጋል። የጦር መሳሪያ ለማግኘት ደግሞ ብዙ ወርቅ ወይንም ሀብት ያስፈልጋል። ያንን ለማግኘት ደግሞ ብዙ ግብር መሰብሰብ ያስፈልጋል። ብዙ ግብር ለመሰብሰብ ደግሞ ብዙ ግዛት መያዝ ያስፈልጋል። እንግዲህ ከዚህ ሀሳብ ተነስተው ነው ታላቅ አገር የመመስረት ሀገር ማቅናት ያሉትን ስራ የጀመሩት ቅድም እንደነገርኳችሁ አሁን ከምናውቃት ዘመናዊዋ ኢትዮጵያ ይሄኛው ክፍል ብቻ ነበር። መዋሃድ የሻለው ይሄ ክፍል አሁንም በተለያዩ ኪንግደሞች የተከፋፈለ ነበር። በመሆኑ ሚኒሊክ ግዛት የማስፋፋት ስራቸውን የሰሩት ፊታቸውን ወደ ደቡብ የኢትዮጵያ ክፍል በማዞር ነው። የግዛት ማስፋፋታቸውንም ለማከናወን የሚጠቀሙበት ስትራቴጂ ቀድመው ለየመሪዎቹ በሰላም ለእሳቸው እንዲገብሩና ማስተዳደር እንዲቀጥሉ ደብዳቤ ይልካሉ። ለመገበር የተስማሙትን ይተዋሉ። ለመገበር ከማይስማሙት ጋር ወደ ውጊያ ይገባሉ። ውጊያውን ካሸነፉ በኋላ መልሰው የሾሙና ያስገብረዋል። ወሎ፣ ወለጋ፣ ሰሜንና ምስራቅ ጉራጌ፣ ጅማና የየጁ መሪዎች የአጼ ሚኒሊክን ጥያቄ ተቀብለው በሰላም ለመገበር የተስማሙ ሲሆን በአንጻሩ ጎጃም፣ አርሲ፣ ወላይታ፣ ከፋና ሀረር የመሳሰሉት ደግሞ ለሚኒሊክ ለመገበር ፍቃደኛ አልነበሩም። በሰላም እንገብራለን ካሉት ስንጀምር የወሎው ራስ መሐመድ ዓሊ በኋላ ራስ ሚካኤል የተባሉት ከሚኒሊክ ጋር ቅርበት ስለነበራቸው ለማስገበር ብዙ አልከበዳቸው። ወለጋን ለማስገበር የላኩት ራስ ጎበና ዳጬን ሲሆን በወለጋ ትላልቆቹ ኪንግደም የነበሩትን በጆቴ ቱሉ የሚመራውን ለቃ ቄለምና በኩምሳ ሞሮዳ የሚ ሚመራውን ሌቃ ነቀምቴ በሰላም እንዲገብሩ ማግባባት ችለው ነበር። የጅማ አባ ጅፋር እንዲሁ በሰላም ለሚኒሊክ የገበሩ ሲሆን መገበር ብቻ ሳይሆን በተለያዩ የሚኒሊክ ግዛት ማስፋፋት ስራዎች ሲያግዟቸው ነበር። ሰሜንና ምስራቅ ጉራጌና የየጁ የመሳሰሉ ግዛቶችም በሰላም የገበሩ ነበሩ። በጦርነት የገበሩትን ስንመለከት ደግሞ የጎጃሙ ተክለ ሃይማኖት፣ እንኳን ለሚኒሊክ ሊገብሩ እንደ ሚኒሊክ ግዛት የማስፋፋት ፍላጎት የነበራቸው ሲሆን ከሚኒሊክ ጋር እምባቦ በሚባል ቦታ ተዋግተው የሚኒሊክ ጦር አሸንፎ ተክለ ሃይማኖት ተማረኩ። ሚኒሊክም እሳቸውን ከመግደል ይልቅ ተንከባክበው የቆሰለባቸው ወታደር አሳክሞ ጎጃምን እንዲያስተዳድር ፈቀዱለት ይህንን ታሪክ ደራሲና ገጣሚ በእውቀቱ ስይም ድል ምርኮና ምህረት በሚለው ጽሁፉም አንስቶት ነበር ሌላው ከፍተኛ ደም አፋሳሽ ጦርነት ተደርጎ የነበረው ከአርሲ የተለያዩ የጎሳ መሪዎች ጋር ሲሆን አጼ ሚኒሊክ በአርሲ የጠበቃቸው ፊት ለፊት የሚዋጉት ጦር ሳይሆን የጉሬላ ውጊያ ሂቴንራን የሚባለው ጦርነት ነበር ውጊያው የፊት ለፊት ባለመሆኑ ብዙ ጊዜ የፈጀ ሲሆን አጼ ሚኒሊክ ተሰላጅተው ጉዳዩን ላጎታቸው ዳርጌ ሳህለ ስላሴ ጥለውለት እስከመሄድ ደርሰው ነበር በዚህ ብዙ ጊዜ የፈጀ ጦርነት ብዙዎች የሞቱበት ሲሆን አርሲን አስገብሯል የሚባለው ውጊያ ባትሎፋዙ ላይ ይባላል። ሴና ወራና አርሲፊ ሚኒሊክ በሚል ርዕስ ፕሮፌሰር አባሳጂ ያደረጉትን ፕሬዘንቴሽን ዩቱብ ላይ ታገኙታላችሁ። ብታዩት ብዙ ፐርስፔክቲቭ ይሰጣቸዋል። ሌላው ጦርነት የተደረገው በወላይታ ሲሆን ባህሩ ዘውዴ እንደጻፉት ከሁሉም የሚኒሊክ ጦርነቶች ብዙ ደም የፈሰሰበት ከሁለቱም ወገን ከ150 ሰው በላይ የሞተበት ነበር። በካወጦና የሚመራው የወላይታ ጦር አልገብርም ብሎ ለሚኒሊክ ጦር ፈተና ሆኖ የነበረ ሲሆን ከስድስት ጊዜ በላይ ትላልቅ ጦርነቶችን አድርገዋል። የኋላ ኋላ የሚኒሊክ ጦር ሲያሸንፍና ካወጦና ሲማረኩ አጼ ሚኒሊክ በካወጦና የ መሪነት ብቃት በመገረማቸው ክርስትና አስነስተው ተክለ ሃይማኖት ብለው እየገበረ እንዳያስተዳደር ፈቅደውለት ነበር። ሌላው ብዙ የማይነገርለት ብዙ ታሪክ የተሰራበት ጦርነት የከፋው ጦርነት ሲሆን፣ የከፊቸው ህዝቦች በንጉሳቸው ጋኪ ሸረቸው እየተመሩ ሲዋጉ የነበረበት ነው። ብዙ የሚኒሊክ ጦር በዚህ ጦርነት የሞተ ሲሆን፣ በየቦታው ሂርዮና ኩሩጳ በሚሏቸው ባህላዊ ዲፌንስ ሲስተም የነበራቸው ስለነበር አጼ ሚኒሊክን ብዙ ዋጋ አስከፍሏቸዋል። ጦርነቱን ራሱ ያሸነፉት ሶስት በራስ ወልደ ጊዮርጊስ፣ ደጃዝማች ተሰማ ናደውና ደጃዝማች ደምሰው ነሲቡ የሚመሩ ጦሮችን ልከው ነው ዛቲ ሸረቾ በህዝብ የሚወደድና ትልቅ የጦር መሪነቱ የታየበት ጦርነት ሲሆን ታሪኩን ዲፕሊ ስታነቡት አሳዛኝ የጦርነት ታሪክ ከመሆኑ ባለፈ በጣም ብዙ ኢንተረስቲንግ የሆኑ ነገሮችን ታገኙበት አላችሁ። ሌላኛው በጉልበት የገበረው ኪንግደም የሀረር ኤሚሬት ሲሆን ከግብጾች ለቆ መውጣት በኋላ ይተዳደር የነበረው በአሚር አብዱላሂ ነበር። አሚር አብዱላሂ ለሚኒሊክ አልገብርም ከማለት ባለፈ ወደ ሚኒሊክ በሀረር በኩል ከፈረንሳይ የሚለኩ መሳሪያዎች እንዲያልፉ በማድረጉ ነበር ወደ ጦርነት ያስገባቸው። አጼ ሚኒሊክ ሀረርን ለመውረድ እየሄዱ ጨለንቆ የሚባል ቦታ ላይ ሲደርሱ የገና በዓል ደርሶ ስለነበር ቦታ ሰራዊታቸው በዓሉ እንዲያሳልፍ ያሳርፉታል። ውጊያው የማይቀር እንደሆነ ያወቀው አሚር አብዱላሂ በዓል ስለሆነ በተዘናጉበት በወጋቸው አድቫንቴጅ አገኛሉ ብሎ ጦሩን ወደ ነሱ ቢያዘምተም ቀድሞ መረጃው የደረሳቸው አጼ ሚኒልክ የሀረሩን ጦር አሸነፉ። ይሄ ጦርነትም በአትሎፍ ጨለንቆ በመባል ይታወቃል። በዚህ ጦርነትም እንደ ሌሎቹ ጦርነቶች ብዙ ሰው ያለቀበት ሲሆን ምናልባት የሀረሪን ታሪክ ለመረዳት አብዱል ማሊክ አቡበከር ለዩኒቨርሲቲ ኦፍ አላባማ ፒኤችዲውን ለማግኘት ሰሚት ያደረገውን ደሬለቨንሲ ኦፍ ሀረሪ ቫሉስ ኢን ሰልፍ ሬጉሌሽን አሰ ሜካኒዝም ኦፍ ብሄቪራል ኮንትሮል የሚለውን ፔፐር ሪፈር እንድታደርጉ መክራቸዋለሁ። በተጨማሪ ደግሞ ጥሩጥሩ ሳይቴሽኖች ታገኙበታላችሁ። እዚህ ጋር አንስቼ ማለፍ የምፈልገው አንዳንድ የታሪክ ጸሐፊዎችና ተንታኞች ሚኒሊክ በውጊያ ባስገበሯቸው ቦታዎች በወላይታ ከፋ፣ ጨለንቆ፣ አርሲና በመሳሰሉ ቦታዎች ከፍተኛ የሰብአዊ መብት ጥሰት የፈጸሙ ጨካኝ መሪ እንደሆኑ ይናገራሉ። አሁን ላይም በአርሲ አኖሌ በሚባል ቦታ እሳቸው የሰብአዊ መብት ጥሰት የፈጸሙባቸውን ሰዎች ለማስታወስ የቆመ ሐውልት ይገኛል። በሌላ መልኩ ደግሞ አጼ ሚኒሊክ ሀገር አንድ ለማድረግ ባረጉት ውጊያ እንደ ማንኛውም ጦርነት የጦርነቱ ተዋጊ ከመጎዳቱ ውጭ የሆነን ህዝብ ለመጉዳት ብለው ሆን ብለው ያደረጉት ነገር የለም ብለው የሚከራከሩም ብዙ ናቸው። ለማንኛውም እዚህ ጋር እንድታውቁ የምፈልገው እነዚህን ሁለቱን ሀሳቦች ይዘው የሚከራከሩ እንዳሉና ይሄም ነገር ለሁለቱም ወገኖች ሴንሲቲቭ ቶፒክ እንደሆነ እንድትረዱ ነው። የአጼ ሚኒሊክ ሁለተኛ እቅዳቸው የነበረው እውቀትና ቴክኖሎጂን ማምጣት ነበር። ሚኒሊክ ብዙ ቴክኖሎጂዎችን ወደ ኢትዮጵያ እንዳስገቡ ቢነገርም ይህን እንዲያደርጉ የረዳቸው የልብ ጓደኛቸው አልፍሬድ ኢልግ ግን ብዙ ስሙ አይነሳም። እኔ ራሱ ስለ አልፍሬድ ኢልግ ያወቅኩት መሐመድ ሰልማን በቢቢሲ ላይ ስለሱ የጻፈውን አርቲክል ካየው በኋላ ነው። እሱ ደግሞ አርቲክል ማዕከል የመጽሐፍ ሀሳቡን ያመጣው የአሬድ ኃይለስላሴ የሚባል ግማሽ ኢትዮጵያዊ ግማሽ ስዊዘርላንዳዊ የሆነ ሰው በዙሪክ በባቡር እየተጓዘ አንድ ካጠገቡ የተቀመጠች ሴት ኢትዮጵያዊ ነው ወይ ብላ ተጠይቋለች። አዎ ሲላት፣ እሷም የእኔ አያት ያንተ ንጉሥ አማካሪ ነበር አለችና ስለ አልፍሬድ ኢልግ ነገረችው። ይህኔ ነበር የእሱን ቤተሰብ ፈልገው ቢቢሲ ላይ የወጣውን አርቲክል የጻፉት። አልፍሬድ ኢልግ በስዊዝ ፌዴራል ዩኒስቲቱት ኦፍ ቴክኖሎጂ ኢንጂነሪንግ የተማረ ሲሆን ተምሮ እንደ ጨረሰ አጼ ሚኒሊክ የምቀጥረው ሙያተኛ ላኩልኝ ብለው ወደ ስዊዘርላንድ ሲልኩ የእሱ ጓደኞች እዛው አውሮፓና ኤዥያ ግፋ ሲልም ወደ ደቡብ አፍሪካ ስራ አግኝተው ሲሄዱ እሱ ወደ ኢትዮጵያ ተጓዘ። ኢትዮጵያ መጥቶ ቶሎ ከሚኒሊክ ጋር ከመግባባት አልፎ አማርኛ ለመደ። ምንም ችግር ካለ እስኪ ነጩን አናግሮት ስለሚባል የጤና ባለሙያም፣ አናጺም፣ ሜካኒክም፣ ግንበኛም ብቻ ሁሉ ነገር ነበር። የአጼ ሚኒሊክ ጊዜ የተጀመረው የባቡር ሀዲድ ስልክ ሲገባም፣ በአዋሽ የመጀመሪያው ድልድይ ሲዘረጋም፣ ባንክ ሲጀመርም፣ በአዲስ አበባ ውሃ ሽቅባ አይወጣም እየተባለ ቧንቧ ሲገባም፣ እነዚህ ሁሉ የእሱ አሻራ ያለባቸው ናቸው። የሚኒሊክ ዋነኛ የውጭ ጉዳይ አማካሪም ነበር። ወደ ሀገሩ ሲመለስ በስጦታ መልክ ሚኒሊክ ትናንሽ የአንበሳ ደቦሎ ደቦሎች ሰጥተውት የነበረ ሲሆን እነዚህ ሚኒሊክ የሰጡት ደቦሎች አሁን በዙሪክ ላለው ትልቁ የእንስሳት ዙ መመስረት ምክንያት ሆነዋል። በዚህ አጋጣሚ የአልፍሬድ ኢልግ ታሪክ በጣም ብዙ የምትማሩበትና ኢንተርቴን የምትሆኑበት ነው፣ እንድታነቡ ትጋብዛቸዋለሁ። ወይም ደግሞ ለብቻው ሌላ ቪዲዮ ሰራለታለሁ። አጼ ሚኒሊክ እንዲህ እንዲያሉ ብዙ ቴክኖሎጂዎችን አስገቡ። ሌላኛው አጼ ሚኒሊክ የነበራቸው ዋንኛው እቅድ ጠንካራ የዲፕሎማሲ ስራ መስራት ነው። ቅድም እንደነገርኳችሁ የጣሊያን ዩኒፊኬሽን የተካሄደው በ1861 ነው። ወቅቱ ደግሞ አፍሪካን ለመቀራመት ብሪቴንና ፈረንሳይ የሚፎካከሩበት ነበር። ጣሊያንም እኔ ስለምን ብላ ኢትዮጵያ ላይ አይኗን ጥላ ነበር። አፍሪካን ለመግዛት ዋነኛ የአውሮፓውያኑ ስትራቴጂ የነበረው ዲቫይድ ኤንድ ኮንከር ወይንም ከፋፍለ ግዛ የሚል ነው። ይህን ለማድረግም ለተለያየ የአፍሪካ መሪዎች እርስ በርስ እንዲፋጁ እያስታጥቋቸዋል። ይህን የሚያውቁት ሚኒሊክ ቅድም ለተነጋገር ነው የግዛት ማስፋፋት አላማቸው፣ ጣሊያኖችን እናንተ ጋር ነኝ ግዛቴን ማስፋፋቴ እናንተን የሚጠቅማል እያሉ እና እየደለሉ መሳሪያ ይቀበሏቸው ነበር። አውሮፓውያኑ ደግሞ ጭራሽ አምርረው በበርሊን ኮንፈረንስ እንትና እንትኑ ይሰድ እያሉ በጠረጴዛ ዙሪያ እንደ ቅርጫ አፍሪካን ኦፊሻል እየተከፋፈሏት ነበር። ቅድም እንደተነጋገር ነው አጼ ንስ የሚኒሊክን ግዛት ማስፋፋትና ዓላማ ከቆየም ቢሆን የተረዱ ቢሆንም ከጎጃሙ ተክለ ሃይማኖት ጋር ተዋግተው ከሚኒሊክ ጋር ሊዋጉ ሲሉ ጎንደር በማሃዲስቶች በመወረርቧ እሱን ለመከላከል ሲመለሱ ተሰውተዋል። ይህን ጊዜ ነው አጼ ሚኒሊክ ንጉሰ ነገስ ዳግማዊ ሚኒሊክ ተብለው የነገሱት የነገሱት ማርች 25 1889 ነው። ጣሊያኖቹ አጼ ሚኒሊክን በግዛት ማስፋፋታቸው ሂደት በመሳሪያ ሲያግዟቸው ስለነበር ሚኒሊክን የውጫሌ ስምምነት እንዲፈርሙ አጣደፏቸው። በነገሱ በሰባተኛው ቀን የውጫሌ ትሪቲን ፈረሙ። የውጫሌ ትሪቲ ሀያ አንቀጽ ሲኖረው ዋና ሀሳቡ ጣሊያን የያዘችው ያለችውን የአሁኑን የኤርትራ መሬት ይዛ እንድትቆይ አጼ ሚኒሊክም ለማስመለስ እንደማይዋጉ ነገር ግን ወደቡን በጣሊያን ፈቃድ መጠቀም እንዲችሉ የሚያደርግ ነበር። ነገር ግን ከዚህ ተጨማሪ በ አስራ ሰባተኛው አንቀጽ ላይ የጣሊያንኛውና አማርኛው ትርጉሙ የሚለያይ ነበር። በአማርኛው ላይ ኢትዮጵያ ስትፈልግ ብቻ በጣሊያን በኩል ከሌላው ዓለም ጋር ግንኙነት ታደርጋለች የሚል ሲሆን፣ በጣሊያንኛው ደግሞ ኢትዮጵያ ማንኛውንም የውጭ ግንኙነት በጣሊያን በኩል ታደርጋለች የሚል ነው። ይህን ያላወቁት አጼ ሚኒሊክ ከተለያዩ የአውሮፓ ሀገራት ጋር ግንኙነት ሊያደርጉ ሲሞክሩ ሁሉም የአውሮፓ ሀገራት በጣሊያን በኩል ካልሆነ እኛን ማናገር መሰከር አትችሉም ብለው የጣሊያንኛውን የውጫሌ ስምምነት እየጠቀሱ መልእክታቸውን መለሱ። ይሄኔ ሚኒሊክ እንደተሸወዱ ገባቸው። ነገር ግን ዘለው ሳይዘጋጁ ወደ ጦርነት መግባት አልፈለጉም። አድብተው ጊዜ መጠበቅ ጀመሩ። ጣሊያኖቹ በመላው ዓለም በኢትዮጵያ ላይ ትልቅ የዲፋሜሽን ወይም ስም የማጥፋት ስራ ሲሰሩ ነበር። ኢትዮጵያን ኋላቀር የሆኑ እንደሆኑ በማስተጋባታቸው አክብረው አጼ ሚኒሊክን ሊሰማቸው እንኳን የሚፈቅድ አላገኙም። ይሄኔ አንድ መላ ዘየዱ። በአውሮፓ በሚገኙ የተለያዩ ጋዜጣዎች ስለሳቸው የሰለሞን ዘር እንደሆኑ፣ በአፍሪካ ብቸኛው የክርስቲያን መንግስት እንደሆኑ፣ የብዙ ሺህ ዓመታት ታሪክ ያላት ሀገር የመሩ እንደሆነ እና የመሳሰሉ እሳቸውን ከፍ ከፍ የሚያደርግ ጽሁፍ ይዘው እንዲወጣው አደረጉ። ይህም ሚኒሊክ የሰሩት ፕሮሞሽን የኢትዮጵያን ስም የቀየረ ሆነ። እሳቸው ካለፈ በኋላ ራሱ የሰለሞን ዘር ነገስታት እየተባሉ እነ ኃይለስላሴ በየሄዱበት ሁሉ ከማንም በላይ ክብር የሚሰጣቸው ሆኑ። ይህም የሚኒሊክ ትልቁ የዲፕሎማሲ ድል ነበር። ከዚህ ባለፈ በወቅቱ ራሽያ ጆሮ ሰታ ይህንን የኦርቶዶክስ መንግስት ማገዝ አለብኝ ብላ መሳሪያዎችን ለሚኒሊክ ላከችላቸው። ሚኒሊክም የጣሊያንን የስም ማጥፋት ሴራ በዚህ መንገድ ፈቱት። ሌላው የጣሊያኖች ሴራ የነበረው የተለያዩ የስለላና የማሳመስ ስራዎችን በኢትዮጵያ በመስራት ነበር። ለዚህ አንድ ምሳሌ ደስጣችሁ ሚኒሊክ ምንም እንኳን የውጫሌውን ውል አይተው እንዳላዩ ቢሆኑም፣ ጣሊያኖቹ ሚኒሊክን መተማመን ስላቃታቸው የአጼ ዮሐንስ ልጅ የሆኑት ራስ መንገሻ በአጼ ሚኒሊክ ላይ እንዲያመጹ እናም እነሱ አስፈላጊውን እርዳታ እንደሚያደርጉላቸው አሳምነው አስማምተዋቸው ነበር። ይህ ስምምነትም የመረብ ኮንቬንሽን ይባላል። ሚኒሊክ ይህንን ራስ መንገሻና የጣሊያንን ጥምረት ሲያዩ ስሜታዊ ከመሆን ይልቅ በብልሃት ለመፍታት ሞከሩ። ወደ ጣሊያኖቹ እንዴት እኔ ያለው ከእሱ ጋር እንዴት ተስማማላችሁ ከእኔ ምን አታችሁ ነው? ከእሱ ጋር ያላችሁን ስምምነት ተዉና ከኔ ጋር ተስማሙ ይጠቀሙ ቢሏቸው ጣሊያኖቹ ከራስ መንገሻ ይልቅ ሚኒሊክ የተሻለ እንደሚጠቅሟቸው በማሰብ የመረ ስምምነትን ሰረዙ። በዚህ የተበሳጨው ራስ መንገሻ ከጣሊያኖች ጋር ውጊያ ጀመረ። መጣላታቸውን ያረጋገጡት አፄ ሚኒሊክ ወደ ራስ መንገሻ ጣሊያኖቹን እያጣጣሉ እኛ አንድ ብንሆን ይሻላል ብለው ቢያባብሉት በይቅርታ ወደ ሚኒሊክ ተመለሰ። እንዲህ እንዲህ እያደረጉ ብዙ ችግሮችን በዚህ መንገድ እየፈቱ ለጣሊያን የማይጫበጡ ሆነው ጣሊያኖችን ግራ እያጋቡ ቆዩ። በጊዜው ለሚኒሊክ ሌላው ትልቅ ችግር የነበረው በኢትዮጵያ የተከሰተው ደግሬት ፋሚን የሚባለው ብዙ ሚሊዮን የሚጠጉ ኢትዮጵያውያንን የጨረሰው ረሃብ ነው ነው። ረሃብ የተከሰተው ሪንደር ፌስት የሚባል በሽታ በእንስሳት ላይ በመዛመቱ ነበር። ይሄ በሽታ በኢትዮጵያ ብቻ ሳይሆን በወቅቱ ዓለምን ያስጨነቀ በሽታ ነበር። በነገራችን ላይ እንደ ጠቅላላ እውቀት ለዚህ ዓለምን በአንድ ወቅት ያስጨነቀ በሽታ ኤፌክቲቭና ለአጠቃቀም ቀላል የሆነ ክትባት ከሰሩ ሳይንቲስቶች ኢትዮጵያዊ ፕሮፌሰር ጥላውን ይልማ ይገኙበታል። አጼ ምኒልክ ከዚህ ሁሉ በኋላ ኢትዮጵያውያንን ጣሊያኖችን ማባረር፣ ሰማያዊነትን መጠበቅ፣ ሀገርን መጠበቅ እንደሆነ ሲያሳምኑ፣ የህዝብ አንድነት ለመፍጠር እየሞከሩ ቆዩ ከዛም ስንቅ አዘጋጅተው የጣሊያኖችን የስለላ መረበጥ ሰው የማይሆን መረ እንዲደርሳቸው አድርገው ጣሊያኖች ሚኒሊክ በጣም እንደተዳከሙ ብዙዎች እንደከዳቸው እንዲያስቡ አድርገው ዝግጅታቸውን ከጨረሱ በኋላ የውጫሌን ስምምነት ቀደው ኢትዮጵያውያንን ለውጊያ ወረይሉ እንገናኝ ብለው የከተት አዋጅ አወጁ። እሳቸው እንዳሉትም ከመላው የኢትዮጵያ ክፍል በብዙ ሺህ የሚቆጠር ሰራዊት ወረይሉ ከተመ። ወደ ጦርነት ከመሄዳቸው በፊት አባጅፋርን ፋርን ካወጦናን ደጃዝማች ገብረ እግዚአብሔርንና ደጃዝማች ጆቴን ከጦርነት እስኪመለሱ ሀገር እንዲጠብቁ ኃላፊነት ሰጥተዋቸው በታህሳስ በኮረም የጦር ልምምድ አድርገው ወደ አድዋ ገሰገሱ። የጣሊያን ጦር የሚመራው በጀኔራል ባራ ቴሪ ሲሆን አራት ብርጌዶች አሉት። ጦርነቱ ብዙዎቻችሁ በምታውቁት መንገድ በአንድ ቀን ውስጥ በኢትዮጵያውያን አሸናፊነት ተጠናቀቀ። እነዚህ የጦርነት ቀናት ራሳቸውን የቻሉ ብዙ ተነግሮ የማያልቁ የውትድርና ስትራቴጂዎችና ታሪኮች ያሉበት ስለሆነ ለየት ባለ መንገድ በሌላ ቪዲዮ መለስበታለሁ። የኢትዮጵያ ማሸነፍ የሚኒሊክ ስም በዓለም ሁሉ እንዲናኝ ያደረገው። ጥቁሮች ነጮችን አሸነፉ። ይህ ለሌላ አፍሪካውያን ብርሃን ሆነ። ብዙ የአፍሪካ ነጻነት ድምጾች ተፈጠሩ። እንግዲህ አድዋ የእነዚህ ሁሉ ታሪኮች ድምር ውጤት ነው።